ሰላም ውድና የተከበራችሁ የአፋር ቲቪ ተመልካቾቻችን፣ ዛሬ ከሰመራ በ30 ኪሎ ሜትር ርቀት ላይ በምትገኘው አላሎበድ ላይ እንገኛለን። የሚፍለቀለቅ ውሃ፣ የሚፈላ ባህር እንደማለት ነው አላሎበድ። አፋር የሰው ዘር መገኛ፣ የተለያዩ የተፈጥሮ ስጦታዎችን የታደለ ድንቅ ምድር ነው። ይህ ከጀርባ የምትመለከቱት ሀይቅ የሚንተከተክ ውሃ ነው። እንፋሎቱን ጭሱን፣ ለተለያዩ ለቆዳ ችግሮች እና ለተለያዩ ለብርድ ችግሮች እንደ መፍትሄነት እንጠቀመዋለን ይላሉ የአካባቢው ማህበረሰብ። ቱሪስቱ ደግሞ ለመጎብኘት ለመዝናናት እና እንደ ቱሪዝም መዳረሻ ለማድረግ ይመርጡታል። የስነ ምድር ተመራማሪዎች ደግሞ አዳዲስ እውቀቶችን ለማግኘት በስነ ምድር ሚስጥሮች ዙሪያ አዳዲስ ፈለጎችን ለማግኘት ይህን ቦታ ይመርጡታል። ታዲያ ይህ ድንቅ ተፈጥሮ ምን ይዟል? ምን ያክል ጊዜ ሆነው ምን አይነትስ ፋይዳ ይሰጣል? አካባቢውስ በምን ሁኔታ ላይ አለ? ቱሪዝሙስ እንዴት ነው ፍሰቱ? የሚለውን ነገር ልናስቀኛችሁ አላሎበድ ላይ እንገኛለን። አላሎበድ የሚፈላ ባህር፣ አብራችሁን ቆዩ። አላሎበድ ወይም የአላሎ ባህር የው የሚፈላ ውሃ ተብሎ የሚጠራ ስፍራ ከታወቀ እዚህ ቦታ ላይ ከተገኘ ምን ያክል ጊዜ ሆነ? ምን ያክል ነው? የእለቱስ ምን ያክል ቱሪዝም እዚህ መቼ ይጎበኛል? አጠቃላይ አካባቢ ተፈጥሯዊ ሁኔታ ያለው እና ባህላዊ ሁኔታ ግልጽ ነው። በመጀመሪያ ስሜ ኖራን ባህር ይባላል። የቱሪዝም ቢሮ የቱሪዝም ማርኬቲንግ ቡድን መሪ ነኝ። ዛሬ የተገኘነው ያው አለሉባት ውሃ ላይ ነው። ያው አፋር ክልል ቁጥር የሌላቸው ተፈጥሮ ሀብት የሚገኛ ክልል ነው። አሁን የምንገኘው አለሎባት ነው። አለሉባት ዋና ከተማ ሰመራ ሰላሳ ኪሎ ሜትር ርቀት ላይ የሚገኝ ሲሆን በዋናነት በዚህ በሶስት በአራት አመት ውስጥ በክልሉ ከሚገኙ ቶፕ ዴስቲኔሽን ከሆኑ ስፍራዎች እና በዋናነት ብዙ ቱሪስቶች የሚጎበኙት ስፍራ ነው። በእርግጥ ከታወቀ ትንሽ አመታት ነው የሚወስደው ነበረ። ሌላ ደግሞ አለበት ሲባል ያው የሚፍለቀለቅ ፉል ውሃ እንደማለት ነው። እናም በዋናነት ስለ አለልባድ ሙሉ ዲቴሉን ልንገርሽ እፈልጋለሁ። አለልባድ ያው ከቱሪዝም ዴስቲኔሽን አኳያ ብዙ ጥቅሞች ያሉት ሲሆን፣ አንደኛ ለጤና ፈውስ የሆነ ቦታ ነው። እንደምታየው ከጀርባችን እንደት እንደሚለው በስቲም ሰዎች ይመጡ እና እዛ ጋር ቁጭ ብለው በስቲም ይመታሉ። ከዛ ሙቅ ውሃ አለ። ሙቅ ውሃ ላይ ይታጠቡ እና ሌላም ደግሞ ጭቃ አለ እዛ ጭቃ ላይ የቆዳ በሽታ ያለባቸው ይሄ በትካሻ ጃቸውን ለሚያማቸው ለተለያዩ መድኃኒት ፈውስ የሚሆን ቦታ ነው ይሄ ቦታ። እና በአጠቃላይ ደግሞ አለሉበት ወደ ዘጠኝ የሚሆኑ ጉድጓዶች አሉት። እነዛ ጉድጓዶች የራሳቸው የሆነ መልክ የራሳቸው የሆነ ቀለማት ልክ እንደ አረንጓዴ፣ ሰማያዊ የሆነ ቡኒ ወይም ጭቃማ የሚመስል ቀለማትን ያዘ ሲሆን እና አጠቃላይ ይሄን ይመስላል። መጀመሪያውን በባህላዊ መልክ ማህበረሰቡ ሊጠቀምበት የነበረ ነው። ያን ስንል ይህ በዙሪያው የምታዩት ከብታቸውን የራሳቸውን ይህ ይሄ ባዘው የሚጠጣ ንጹህ ውሃ ነው። እንደ ሌላው ፉሎ አይደለም። ይሄ ጨዋማነት አይነት መልክ የለውም። ንጹህ ውሃ ነው እና ለማህበረሰቡ እንዳልኩሽ በባህላዊ መልክ የራሳቸውን ይህን የሕክምና እንትን የሚያገኙበት ሁኔታዎች አሉ። ቅድም እንደነገርኩሽ በጭሱም ውሃውም በጭቃውን እጃቸው ላይ በማድረግ ሆነ ከበሽታ የሚፈወሱበት አይነት ሁኔታዎች አሉ። ሌላም ደግሞ እዚህ አካባቢ ላይ ያን ያክል የመጠጥ ውሃ ባለመኖሩ ከዚህ ውሃ ከብታቸውንም ራሳቸውን ውሃ የሚሉበት አለ። ዋንኛው እና ብዙ የምታዩ ማህበረሰብ እዚህ ጋር የሚመጣው ቱሪስቶቹ እንደ ሎካል ጋይድ መጠቀም መንገድ በመምራት ያው ፉል ውሃ ዙሪያው ጠቅላላ ፉል ውሃ ስለሆነ ከሎካል ከሆኑ ሰዎች አንዱ ስለሚያስፈልግ እዚህ ቱሪዝም ቢሮ የራሱን ያደራጀው ሎካል ጋይድ ማህበራት አሉ። ማረፊያዎችም በራሳቸው የሚሰሩ ማረፊያዎች አሉ። ስለዚህ እዚህ ጋር ሲመጡ ያው የሆነ ቱሪስት ሲመጣ ነገር የሚሰጣቸው ያንን የሚጠቀሙበት ሁኔታው በእርግጥ አለሉባት። አሁን ይሄ አሁን የቆምንበት የመጀመሪያው ጉድጓድ ነው። ከዚህ እነዚ ከሱ በኋላ ነው የወጡትና ይሄ ከፍታው ወደ 30 ሜትር ከፍታ የሆነ ወደ ላይ ሲከጠቅ ወደ ላይ ሲዘል 30 ሜትር ይደርሳል። ሌላም ደግሞ ከ97 እስከ 99 ዲግሪ ሴልሲየስ ነው ይደርሳል የሚባሉት ያው እነዚህ አንዳንድ ተመራማሪዎች ይመጣሉ እነዚያ ሲነግሩን ከ97 ሚኒመም 97 ነው ከፍ ካለ ግን እስከ 99 ይደርሳል የሚል የሙቀት መጠኑ እስከዛ ድግሪ ሴልሲየስ ነው። ሌላም ደግሞ ይሄ ውሃው እንደምታዩ በሶስት ደቂቃ ውስጥ ምግብን ምንም ነገር አብስሎ ማንትን የማስገር ነገር አለው። በጣም ቋታማ ስለሆነ ታለበት ክልሉ ውስጥ ከሚገኙ የቱሪዝም አዳራሻዎቹ ዋነኛው እንደመሆኑ ሌላም ደግሞ ያው ከክልል ዋና ከተማ ሰመራ 30 ኪሎ ሜትር ርቀት ላይ የሚገኝ ስለው ከሌላ ዴስቲኔሽኖቹ በተለየ መልክ ለአንዳንድ ነገሮች ትልቅ አስተዋጽኦ አለው። ስለዚህ የግል ኢንቨስተሮች ሊሆኑ ይችላሉ፣ ባለ ሀብቶች ሊሆኑ ይችላሉ፣ ሎጅ ወይም ሀይ ክላስ ያላቸው ሎጆችን ሆቴሎችን ሊገነቡ እዚ አካባቢ ላይ ከሌላ ቦታ ከሚያገኙት በላይ ኢንካም ይኖራቸዋል። ስለዚህ ኢንቨስተሮች እዚህ ቦታ ላይ መጡ ኢንቨስት ቢያደርጉ ያለሁም ሌላም ደግሞ ያው የክልሉ ተወላጅ እንደዚህ አይነት ተፈጥሯዊ ቦታዎች መጥቶ ጎብኝቶ ቢያስተዋወቁ፣ እናም የክልሉ የቱሪዝም ቢሮ ደግሞ በዋናነት ያው ኢንተርናሽናል ሚዲያዎችን ሎካል ሚዲያዎችን በመጠቀም ያው እያስተዋወቀ ይገኛል። ስለዚህ እንደኛ ያው በክልሉ ውስጥ ያለውን ተፈጥሯዊ ቦታዎችን በማወቅ በማስተዋወቅ ሰዎቹ እዛ ቦታ ላይ ኢንቨስት አድርጎ ያው ክልሉ ተወላጅም ሌሎችም መቶ እዚህ ቦታ ላይ ይሄ በጣም ለብዙ ነገር የሚሆነው አሁን ሌግጀሪ የሆነ ሆቴል ውስጥ ከምታገኘው ስቲም በላይ በተፈጥሮ መልክ የምታገኘው ስቲም ይበልጣል። ሁለተኛ ደግሞ ለጤናም ለተለያዩ ነገሮች ፈውስ ስለሚሆን እዚህ ቦታ ላይ መጥቶ ኢንቨስት ቢያደርጉ በጣም ትልቅ እድገትና ወይም ጥቅም የሚያገኙበት ሁኔታዎች አሉ። መጥቶ ቢሆኑ መጥቶ ኢንቨስት ቢያደርጉ በጣም ተመራጭ ቦታ ነው። አሉበት ከሌላ ቦታዎች ማለት ነው። አሁን ያለ ነው። ሁለተኛው አሉበት ላይ ከሚገኙ ጉድጋሮች ሁለተኛው ላይ ሲሆን አሁን እንደምታዩት ይሄንኛው የሚያምር መዋኛ ጋንዳ የሚመስል የሆነ የሚያምር ከለር ያለው ውሃ ነው። ይሄንኛው ደግሞ ጥቁር የሆነ አፍራማ አይነት የሚንተከተክ ሽሮን የሚመስል አይነት ከለር ያዘ ፉል ውሃ ነው። በእርግጥ ሁለቱም የተለያየ እንትኖች አላቸው። ይሄ ፉል ውሃው እንደዚህ ከሚያምረው ከለር ከመሆኑ በፊት ነው ይሄ መጀመሪያው ነው። እንደዚህ ከተንተካተከ በራሱ ጊዜ ነው። ይሄ የሚታዩት ራሱ ከላይ ያለው ይሄ ተራራ በዙሪያው ያለው ራሱ አፈር በራሱ እየተቃጠለ በዚህ በግለቱ በፉል ውሃው እየጋለ የሆነ ድንጋ ወደ ድንጋነት ይቀየራል። ከዛ በኋላ ነው ይሄ ውሃው እየጠራ በሂደት ነው ወደዚህ ኩል ወደ ሆነ ከለር የሚቀየረው። ሌላውም ደግሞ ከጀርባችን ያለው ዋናው ቦታና፣ ይሄ ለቆዳ በሽታና ለሜዲሲናል ቱሪዝም የሚሆን ይሆናል ካልኳቸው ቦታዎች አንዱ ነው። ይህ እዚች ጋር የምታዩት ሰማያዊ ውሃ ሰማያዊ ከለር በተፈጥሮ የመጣ ሳይሆን በሰው እጅ የተቀባ እስኪመስል ድረስ እጅግ በጣም የሚያምር ከለርን ይዟል። ተፈጥሮ ይህንን አካባቢ ሆነም ክልሉን ጊዜ ወስዳ እንደ ኩሌ ኳለች እስኪመስል ድረስ የተለየ ተፈጥሮ ያለበት ቦታ ነው አፋርን ብትዞሩትም የማትጠግቡት ብዙ የተለያዩ ድንቅ የተፈጥሮ ስጦታዎች አሉት እዚችጋም ለበቆሎ መቀቂያነት ለተለያዩ ነገሮች ለመጠቀም የሚውል ጭስ ነገር አለ ይኸው ድምፁንም ማየት ትችላላችሁ እንደ እንፋሎት ነው እንትን የሚለው በጣም ያቃጥላል ያቃጠላል በጣም ወይኔ፣ እግሬን በላኝ። በመቀጠል ደግሞ ከዚህ ከሙቁ ውሃ እና ከቀዝቃዛው ውሃ ባለፈ እንደገና እንደ ሽሮ የሚንተከተክ ጭቃ አለ። ያንን ቦታም ቆዳቸውን እየተቀቡ የተለያየ ቆዳ ችግር ያለባቸውን በሽታም ለመፈወስ የሚጠቀሙት እንደሆነ አስጎብኛችን ነግሮናል። ወደዛ ወደ ጭቃው ቦታ ምን ይሄዳለን። ይህ ቦታ እጅግ በጣም የሚያምር የሚደንቅ ቦታ ነው። መታችሁ እንድትጎበኙት እያልኩኝ በአክብሮት እጋብዛለሁ። እዚህ ጋር የምታዩት ቦታ ደግሞ እንደ ሽሮ የሚንተከተክ ጭቃማ ቦታ አለ ብዬ ቅድም የገለጽኩላችሁ ቦታ ነው። ይህ ቦታ እዚህ ጋር ይገኛል። ይህ እንደምታዩት በጉድጓድ መልኩ ሆኖ ነው የሚገኘው። እዚህ ጋር ጭቃውን አውጥቶ ባንድራ ላይ ሊያስሞክረኝ ነው። አውረን የምናየው ነው የሚሆነው። እንዳልኩሽ ያው ለሕክምና ለተለያዩ እንትኖች ይሆናል ያልኩሽ? ይሄ በውስጡ የተለያዩ ሚነራሎችን ማዕድናትን ያለው እንደ ካልሽየም፣ እንደ ማግኒዥየም ያለው ስለሆነ ለተለያዩ መድኃኒቶች ለተለያዩ በሽታ ፈውስ የሚሆን ነው። እንደዚህ ሙሉ ሰውነታቸውን ይቀባሉ፣ እዚህ ጋር መጥተው ከዛ ጭስ ላይ ይሞቃሉ፣ ከዛ በኋላ በዛ በኩል ውሃው ይታጠባሉ። ከዛ በቃ አሁን ይህ ነጭ ይሆናል፣ በራሱ ጊዜ ይቀየራል ከሌላ እና ይሄ በጣም ፈውስ የሚሆን ነው። አንዳንዴ በስትሮክ ወይም በተለያዩ ስሮች በሽታ ተደራጅተው የሰውነታቸው የማይሰራ እዚህ ቦታ ላይ መጥቶ ብዙ ሰዎች ባይዘዌ ይሄ ብዙ ሰዎች እዚህ ቦታ መጥቶ ጤነኛ ሆነው ነው የተመለሱት። እናም በዚህ አካባቢ ያላቸው ሌላም ቦታም ያላቸው መጥታችሁ እዚህ ቦታ ላይ መጎበኘትም ጤናንም መጠበቅ ነው። ይኸው እንደምታዩ እኔም እየተቀባሁ እገኛለሁኝ። ተቀብቻለሁኝ ሲደርቅ እዚህ ጋር እንደምታዩት እሱ ምጅ ላይ ወደ ነጭነት ይቀየራል። ነጭ እየሆነ ነው የሚሄደው ለተለያዩ የቆዳ ችግሮች መፍትሄ ይሆናል ተብሎ እየተነገረ ነው፣ ቅድም ባስጎብኛችን አማካኝነት እንደሰማችሁት። ስለዚህ እዚህ አካባቢ ስትመጡ ከመጎብኘት ባለፈ፣ ውበትን ከመጠበቅ ባለፈ፣ ከመዝናናት ባለፈ ጤናችሁን ትጠብቃላችሁ፣ እንዲሁም ደግሞ ለተለያዩ የቆዳ ችግሮቻችሁ መፍትሄ ስለምታገኙ ቦታውን እንድትጎበኙ ስንል በአክብሮት እንጋብዛለን። ወደ ቀጣይ ፕሮግራም እንዝለቅ። እንደ ሽሮ የሚንተከተክ ጭቃ አይተን ነበር። እንደ ሽሮ የሚፈላ ለቆዳችንም እየተቀበና አሳይተናቸዋል። ሲደርቅ እንደዚህ ነጭ ነው የሚሆነው። የቅድሙ ቡኒ ከለር ወይም ጠቆር ያለ ጭቃ አይመስልም። እዚህ ጋር ደግሞ የሚገርም ግርማ ሞገስ ያለው ድምፅ የሚያወጣ ሌላ እንፋሎት ጭስ ከመሬት እየወጣ ነው የሚገኘው። ይኸው የተለያዩ ሰዎችን ቦታው ላይ ተገኝተው እየታጠኑ እያዩት እየጎበኙት ይገኛሉ። ይሄ ደግሞ የአላሎበድ ዋናው ቦታ ብርቱ ቦታ ነው ላይ ነው የምንገኘው እየተመለከትን እንሂድ። ባልፈራ ኖሮ ወደዛ ወደ ባልደረቦቼ ተጠግቼ ብጎበኝ ደስ ይለኛል፣ ግን ትንሽ ፈርቻለሁ ነው። እነሱም ፍራቴን ስላዩ በቃ ይብቃሽ ተመለሽ እያሉኝ ነው። ወደ ሌላው ጉብኝታችን የምንቀጥል ነው የሚሆነው አሁንም አብራችሁን ቆዩ። እዚህ ጋ የምታዩት አንድ የአካባቢ ማህበረሰብ የስጋ መጥበስ ሂደትን እያከናወነ ይገኛል። እዚህ ጋ ለቱሪዝም ስትመጡ፣ ለመጎብኘት ስትመጡ እንደዚህ አይነት ታይሞችን ማሳለፍ ትችላላችሁ። እዚሁም እሳት በማዘጋጀት ስጋን መጥበስ ትችላላችሁ። ይሄ በአፋር ባህል ሶላ ተብሎ ነው የሚጠራው፣ ሶላ ተብሎ ይጠራል። እዚ አካባቢ ስትመጡ እንግዲህ ከመጎብኘት ባለፈ ስትዝናኑ ስትውሉ የምግብ ችግር አይኖርም። እዚ አካባቢ አርብቶ አደር ማህበረሰብ ስለሆነ ፍየል ይዞ መጥቶ ስጋ ጠብሶ በመብላት ይቻላል። እንደገና ደግሞ ቅድም ያሳየዋችሁ ፍል ውኃው ላይ ደግሞ የእንቁላል መቀቀል በቆሎ መቀቀል ይቻላል። ስለዚህ ትንሽ ሰዓቱ እዚጋ ቆም ብሎ ረዘም ያለ ሰዓት ማብራሪያ ለመስጠት እንፋሎቱ በጣም ነው የሚጋረፈው። ግን ስለ ሶላው ስለ ባህላዊ እንትኑ እዚጋ የሆነ ነገር ይለንና ወደ ቀጣዩ ጉብኝት የምንሄድ። በእርግጥ ያው ሶላ የአፋር ዋና ምግቡ ነው። ዋና ምግብ ሲባል ከምግቦች ሁሉ በአፋር በባህላዊ መንገድ ከሚሰሩ ምግቦች ዋነኛው የሆነ የሶላ ሀዶ ነው የሚዘጋጀው ያው ሶላሐዶ የሚሆን ባዜ ወይ አሁን ራሱ ፍየል ከሆነ ፍየል ተመርጦ ነው። በቃ ምርጥ ስጋ ያለው ምርጥ ስጋ ያለው ፍየል ተመርጦ ነው። ሌላም ደግሞ ድንጋይ ይከመርና እሳት ተደርጎ ስጋው ቁጭ በድንጋይ ይጠበሳል። ለጤና ያለው ጥቅም ደግሞ ይሄ የምታየው ይሄ ከኮሌስትሮል ሌላ ሌላ በሽታ የሚያመጣው ይሄ ሁሉም ድንጋይ ላይ ነው የሚቀረው። አሁን ድንጋይ ላይ አይተሽ ከሆነ ይሄ ዘይቱ ዘይትቱ ወዙ ምናምን ሙሉ ድንጋው ይመጠዋል። አዎ እዛው ስለሚቀስል ይሄ ወዙን ድንጋ ይመጠዋል። ከዛ ንጹህ የሆነ ስጋውን ነው የምታገኘው። በቃ የስጋን የሚያጣጥሙት በሶላ ሐዶ ነው። እናም ሌላ ደግሞ ሶላ ሐዶ የትኛውን ቦታ ላይ የለም ከአፋር ውጭ እና ዋነኛውና ተመራጩ ምግብ የሚያደርገው ለዛ ነው እየቀምሽ በጣም አመሰግናለሁ አብዱ አህመድ ይባላል ቱሪዝም ቢሮ ፕሮሞሽንና ግብይት ዳይሬክተሮች ዳይሬክተር ነኝ ዘንድሮ በ2017 ዓመተ ምህረት በቱሪዝም ዘርፍ የታቀዱት ዋና ዋና ነገሮችን ዋና ዋና ወሳኝ የሚባሉት ቱሪስት ቁጥር እንዲጨምር ከቱሪስት የሚገኘው ገቢ በመንግስት የሚገባው ገቢና ለማህበረሰቡ የአካባቢ ማህበረሰብ ከቱሪዝም እንቅስቃሴ የሚያገኘውን ገቢ እንዲጨምር የሚለውን ወሳኝ አንኳር አንኳር ነገሮች ነበሩ። በዚሁ በተያዘ ደግሞ ቱሪስቶች የቆይታ ጊዜ እንዲጨምር በቆይታ ጊዜ ልቅ እንዲጨምሩ ደግሞ ቱሪስቶች የሚቆይበትን የመሰረተ ልማቶች የአገልግሎት ማስተካከል በዚሁ ከፍተኛ ስራዎች ተሰርተዋል። በተለይ ዘንድሮ ከሶስት ባለፉት ሶስት ዓመታት ጋር ሲነሳሰር ከፍተኛ የሆነ ቱሪስት አስተናግደናል። ወደ አራት ሺ አንድ መቶ አካባቢ የውጭ ሀገር ቱሪስቶችን አስተናግደናል። ይሄ ማለት መንግስት ለመንግስት የሚገባ ማግቢያ ክፍያ አለ። በሰው ሁለት ሺ ብር ነው። ስምንት ሚሊዮን ሁለት ሺ መቶ አካባቢ ለመንግስት ቀጥታ ገቢ ይሆናል። ሆኖም ግን አራት ሺ አንድ መቶ ቱሪስት የሚገኘውን ገቢ ቀላል አይደለም። በጣም ከፍተኛ የሆነ ገቢ ይገኛል። በዘርፉ አሁን ከሰምራ ዩኒቨርሲቲ ከሚመለከታቸው አካላት ጋር በጥናት ተደግፎ ይህን ያክል የሚለውን ነገር በደንብ በማስቀመጥ ያስፈልገናል። ይበክል ከምንይዛቸው ነገሮች አንዱ እሱ ነው። ሆኖም ግን በባለሙያዎች በቢሮ ባለሙያዎች የሚሰራው ፕሬዲክሽን አለ፣ ጥናቶች አሉ። ያንን ጥናቶች መሰረት አንድ ቱሪስት ቢያንስ በ4100 ቱሪስት በክልላችን በሚቆይበት ሰዓት ከ200 ሚሊዮን ብር በላይ ያወጣል። ያ ዝም ብሎ አይደለም ዝም ብሎ በግምት ወሬ ሳይሆን ናዳ ይቀንአሉ ከአስራ ሁለት በላይ ማህበራቶች አሉ። ለዛ ማህበራቶች ክፍያ ይከፈላል። ሰባት ቀን ይቆያሉ። በክልል አቬሬጅ ነው ሰባት። ዝቅተኛው አምስት ቀን ነው። ድሮ ሁለት ቀን ነበረ። አሁን አምስት ቀን፣ ዝቅተኛው አምስት ቀን፣ ከፍተኛው ሰባት ቀን፣ ከአዋሽ ፓርክ ጀምሮ እስከ ዳሎል ደረስ ያለው ያንን ስራ እንዲሰራ ደግሞ የቱሪስት ሮቱን የመስተካከል ስራ ተሰርተዋል ባለፈው አመት ፊነቱ ደሎል የሚለውን ፕሮግራም ያ ማለት በጣም ከአዋሽ ከተማ ጀምሮ እስከ ዳናክል ያለውን አካባቢ ያለው ማህበረሰብ ሁሉም ተጠቃሚ እንዲሆን የሚያስችል የማርኬቲንግ ስትራቴጂ ያሽን ነውና እሱንም በማጠናከር በጣም ቅድም እንዳልኩሽ መኪና ይከራያል፣ መኪናን ላይ ይቀናል፣ ሹፌር አበል ያገኛል። እሱ ብቻ ሳይሆን እዛው ያለበትን አካባቢ ገጠር አካባቢ ላይ በተለይ ዳሎልና ኤርታ አሌ አላሎ በግሌ ያሉ ማህበረሰቦች በጣም ተጠቃሚ ናቸው። ምክንያቱም ከአንድ ግሩፕ በጣም ከፍተኛ የሆነ ገንዘብ ነው የሚገኘው። ያንን ገንዘብ ዳምሬን ከ200 ሚሊዮን ብር በላይ ነው የሚሆነው። ምክንያቱም የመጣውን ቱሪስት አሁን እኛ 4100 ቱሪስት በአንድ ጊዜ አይደለም የሚመጣው። በአንድ ሰው ሆኖ የሚመጣ ሰው አለ። አስር ሰው ሆኖ የሚመጣ ሰው አለ። ሶስት ሰው ሆኖ የሚመጣ ሰው አለ። ሁለት ሰው ሆኖ የሚመጣ ሰው ያ ሰው ግን ተመሳሳይ የሆነ ወጪ ነው የሚያወጡት። ምክንያቱም እዛው አገልግሎት ያለበትን አካባቢ ላይ በጣም በረሃማ ነው። በተለይ አሁን በሎሊና እርትዓሌ ላይ ማህበረሰቡ የሚያገኘውን ጥቅም ከፍ አርገን ካልሆነ እዛ ቦታ ላይ አገልግሎት ሊገኝ አይችልም። ምክንያቱም ማህበራት ተጠቃሚ እንዲሆን ከፍተኛ የሆነ ወጪ ገቢ እንዲያገኙ አርገን እርትዓሌ አስበው ውሃ ራሳቸው ይዞ ይወጣሉ። ሽንት ቤት የሚጠቀሙትን ውሃ፣ እቃ የሚያጥቡበትን ውሃ ሁሉንም፣ ግመል ቢያንስ በራሳቸው ግመል ነው እርትዓሌ ይዞ የሚወጡት አካባቢን ያጸዳሉ። ስለዚህ አስራ ሁለት በላይ ማህበራቶች አሉ። የጽዳት የአካባቢ ማዳረሻ የቱሪስት አገልግሎት ሰጪ ማህበር፣ የመስተንግዶ ማህበር። አሁን ቱሪስቶች ሃይላንድ ምናምን የተወሰነ ቆሻሻዎች ይቀራል። እሱን ትርግ አድርጎ ያቃጥላል። ያ ስራ ማለት ያን በጣም በዛ ገቢ ያገኛል። ስለዚህ ጥቅልል ስናደርገው መንግስት የቱሪስት ቆይታ እንዲጨምር አንደኛ መሰረተ ልማቶችን እያስፋፋ ነው። ቱሪስቶች በተቻለው መጠን ኔትወርክ እንዲያገኙ አሁን የተወሰነ አካባቢ ላይ የኔትወርክ ችግሮች ነበሩ። ቱሪስቶች ሰርቬይ እናደረጋለን። ምንድን ነው ከኛ አካባቢ የተመቻችሁ ምንድን ነው ከሌላው ቦታ ጠመራች ያደረጋችሁ? የነበረን ተወሰነ የሰርቪስ ቅርታዎች ነበሩ። አሁን እዚው አካባቢ ቱሪስቶች ስመጣ ፋይፍ ስታር ሆቴል ከፍተኛ የሆነ መስተንግዶ አይፈልጉም። የሚጠብቁት የአካባቢው ማህበረሰብ ኑሮ ተመሳሳይ የሆነ በዛው፣ እነሱ በየሀገራቸው ከፍተኛ የሆነ አገልግሎት ስለሚያገኙ እሱን አይደለም የሚነፍቁት፣ በሚሄዱበትን አካባቢ ማህበረሰብ ምን አይነት ኑሮ ይኖራሉ ከነሱ ጋር ተመሳስሎ ተመሳሳይ የሆነ ኑሮ ኑረው ለነሱ ተጠቃሚ አድርገው መሄድ ነው የሚፈልገው። ሶ ያንን ነገር ላይ ሆኖ ፎከስ የሚናደርገው በጣም ግን ሆኖም ግን ወደፊት ከፍተኛ ታሌ ላይ አሁን ሆቴሎች እየተሰራ ነው። ዳሎል አካባቢ ላይ እንደዚህ ቦታ ተለይቷል። እዚህ አለሎባት ላይ ተለይቷል። ቢሮ የሰራው ስራ እዚህ በኋላ እናያለን። ሶ ይሄንን ይሄንን ነገር በመስራት ከፍተኛ ስራ እየተሰራ ነው ማለት ነው። ኩሜኛ ማህበረሰብ በጣም በጣም በጣም በጣም እንግዳ አክባሪ ናቸው። ብዙም ሌሎች ቦታ ላይ ቱሪስቶች ላይ የሚነሳ ክረታዎች አሉ፣ የገታ የገንዘብ የመዝረፍ። በምንም ተአምር በምንም ተአምር የእኛ ክልል ላይ ዘረፋ የለም፣ ሌብነት የለም። ማህበረሰቡ ጥሩ ይቀበላል፣ ጥሩ አስተናግዶ ይልካል። በመንግስት በኩል ደግሞ እነሱን መጠናከር አሁን እያደረግን ያለነውን ነገሮች መጠናከር ያስፈልገናል። ምክንያቱም ማህበራቶቹ አሁን ኤርታሌ ላይ አሁን አለሎበት ላይ እናያለን ለነሱ መተናከሪያ የተሰራ ስራዎች በደን ቢሮ ኃላፊ ማብራሪያ ይሰጥበታል የሰጥበታል መተናከሪያ ተሰርቷል። ቀጣይ እርተዓሌ ላይ ዳሎል ይታከላል። እንደዚህ አይነት ነገሮች ከኛ ይጣበቃል። ምክንያቱም እነሱ በአቅማቸው ለኑሮ ከኑሮ አልፎ ደግሞ ለቱሪስት አገልግሎት ሰጪ ግንባታዎች ላይ የሚያክል እንቅስቃሴዎች አልጀመረም። ስለዚህ መንግስት ለነሱ ድጋፍ አድርጎ በቂ የሆነ አገልግሎት አሁን እርተዓሌ ላይ ያደረግ ነው። ምንድን ነው ስንት ቤት ሰረነላቸው ከስንት ቤቱ ዳይሬክት ተጠቃሚ እንዲሆኑ ነው ነው ያንን ሽንት ቤት ቱሪስቶቹ ይጠቀማሉ። ከቱሪስት የሚያገኙት ጠመን የወጣ ተመን አለ። ያንን ተመን እነሱ ውሃ ሽንት ቤቱን የመስዳት ስራ ይሰራሉ። እንደዛ አይነት ነገሮች ወደፊት መጠናከር ያስፈልጋል፣ ከኛም ቢሮም ከክልሉ መንግስት። አሁን ክልሉ መንግስትም ሆነ ኢትዮጵያ በሀገር አቀፍ ደረጃ ለዘርፉ ከፍተኛ ትኩረት ተሰጥቷል። በዚህ አጋጣሚ ያንን ስራን መጠናከር ያስፈልጋል ብዬ አስባለሁ። አላሎበድ ላይ ተገኝተን የተለያዩ ተአምራዊ ክስተቶቿን እያሳየናችሁ ተደምመን እያስደመምናችሁ ቆይተናል። አፋር ተአምር የማያጣት የተለያዩ ተፈጥሮ መስህቦቿን እየለገሰችን እኛን ማስደመሟን ቀጥላለች። ሌሎች የአፋር ገጽታዎቿን፣ ሌሎች የአፋር መስህቦቿን፣ ሌሎች የአፋር ተአምራቶቿን እስክናሳየችሁ ድረስ ዛሬ ያስደመምናችሁ ዛሬ ያሳየናችሁን አላሎ በድን በዚሁ እየቋጨን በሌሎች ጉብኝቶቻችን በትግስት እንድትጠባበቁን በአክብሮት እየጋበዝኩኝ አፋርን ይጎብኙ እላለሁኝ። አመሰግናለሁ።